በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። የሉን እግዚአብሔር ቤተሰቦች፣ የእናታችን የቅዱስ ድንግል ማርያም የቅዱስ አመላይታን ፍርቃን ሰማይታት ወዳጆች እንደምን አላችሁ? እንኳን በለታ አስበው ለሚሉ ቅዱስ አመላይታን ፍርቃን ሰማይታት ለቅዱስ አቡነ ኪሮስ ዓመታዊና ወራዊ ክብረ በዓል በሰላም አደረሰን አደረሳችሁ። እንደ እግዚአብሔር ቅዱስ ፈቃድ ከዕለቱ ንባባት የዋሪ የቅዱስ ጳውሎስ መልእክት ወደ ፊሊጶስ ሰዎች ምዕራፍ አንድ ከቁጥር አስራ ዘጠኝ እስከ ፍጻሜው ያነባለው ቅዱስ ቃሉም እንዲህ ይላል እኔ የሚችል ስራ በጸሎታችሁና በኢየሱስ ክርስቶስ መንፈስ ወደ ሕይወት እንደምታደርሰኝ አውቃለሁ። በምንም እንደማላፍር ተስፋ እንደአደረግኩና እንደታመንኩ እንደወትሮም በልብ ደስታ በግልጥነት አሁን የክርስቶስ ክብር በሕይወቴም ቢሆን በሞቴም ቢሆን በሰውነቴም ይገለጣል። እኔ በሕይወት ብኖርም ክርስቶስን ለማገልገል ነው፣ በሞትም ዋጋ አለኝ። ነገር ግን በሥጋ መኖር ለእኔ የሥራ ፍሬ ቢሆንም ምንም እንደምመርጥ ምን እንደምመርጥ አላቅም። በእነዚህ በሁለት እጨነቃለሁ በእነዚህ በሁለቱ እጨነቃለሁ። እኔ ከዚህ ዓለም ልለይ በክርስቶስም ዘንድ ልኖር ወዳለሁ፣ ይልቁን ለኔ ይህን ይሻለኛል፣ ይበልጥብኛል። ደግሞ ስለእናንተ በህይወት ስጋ ብኖር ይሻላል። ይህም አውቄ ለማ ለማደጋችሁና በሃይማኖትም ለምታገኙት ደስታ እንደምኖር አምናለሁ። ዳግመኛም ወደ እናንተ በመምጣት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 ዘንድ የሚቃወሙን ሰዎች በማናቸውም አያስደንግጧችሁ። ይህንንም ጸጋ እግዚአብሔር ሰጥቷችኋል። ነገር ግን ስለ እርሱ መከራ ልትቀበሉ ነው እንጂ ልታምኑበት ብቻ አይደለም። እንዲሁም እኔ እንዳየዋችሁ የኔ ነገር እንደሰማችሁት ምን ጊዜም ተጋደሉ። አሜን ወሰ ሁላ ማርያም ወለክብር በስም አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ጌታችን ወንድም የዋሬው ቅዱስ ያዕቆብ መልእክት ምዕራፍ አንድ ቁጥር ሁለት ከቁጥር ሰባት አነባለሁ። ቅዱስ ካሉም እንዲህ ይላል። ወንድሞች ወይ ልዩ ልዩ መከራ በሚመጣባችሁ ጊዜ በሁሉ ደስ ይበላችሁ። በሃይማኖታችሁ የሚመጣው ፈተና ትዕግስትን እንደሚያደርግላችሁ አውቃችሁ፣ ምንም የሚጎድላችሁ ላይ ሳይኖር ፍጹም አንጤነኞች የተሆኑ ዘንድ ትዕግስትን ፍጹም ግብር ትግስት ፍጹም ግብር አላት። ጥበብ ያጣት ሰው ቢኖር ሳይነቅፍና ሳይነፍግ ለሁሉ በግልጽና በልግስና የሚሰጥ እግዚአብሔርን የለምን ለእርሱ ይሰጠዋል። ነገር ግን አምኖ የለምን አይጠራጠርም። የሚጠራጠር በነፋስ የሚገፋና የሚናወጥ የባህር ማዕበ የባህር ማዕበል ይመስላል እና በዚያ ሰው ከእግዚአብሔር ምንም የሚያገኝ አይመስለውም። ስለዚህ ሰው ከእግዚአብሔር ምንም የሚያገኝ አይመስለውም። አሜን። ስብሐት ለእግዚአብሔር ወራቱ ድንግል ማርያም ወላ ክብር መስቀሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ አስራ አራት ቁጥር አስራ ዘጠኝ እስከ ፍጻሜው ያንባለው። ቅዱስ ቃሉም እንዲህ ይላል፣ ግን ከአንጾኪያና ያመጡ ልባቸውንም እንዲያጠኑባቸው አህዛብን አባበሏቸው። ጳውሎስንም እየጎተቱ ከከተማው ውጭ አውጥተው በድንጋይ ደበደቡት፣ የሞተም መሰላቸው። ደቀ መዛሙርትም ከበቡት። ነገር ግን ተነስቶ አብራቸው ወደ ከተማ ገባ። በማግስቱም ከበርናባስ ጋር ወደ ደርቤን ሄደ። በዚያችም ከተማ ወንጌልን በሰበኩ። ብዙ ሰዎችንም ደቀ መዛሙርት አድርገው ወደ ልስጥራን፣ ወደ ኢቆኒዮንና ወደ አንጾኪያ ተመለሱ። የደቀ መዛሙርትንም ልቦና አጽናኑ። በሃይማኖት እንዲጸኑ በብዙ ድካምና መከራ ወደ እግዚአብሔር መንግስት እንግባ እንገባ ዘንድ ገባናል እያሉ መከሯቸው። ለቤተ ክርስቲያንም ቀሳውስት ሾሙ፣ ጾሙ፣ ጸለዩም። ለሚታመኑበትም ለእግዚአብሔር አደራ ሰጥቷቸው አቂ ወደ ተሰጡበት ወደ አንጾኪያ ሮላቱ ድንግል ማርያም አብ ወልድ መንፈስ ቅዱስ አንድ አምላክ አሜን። ስባከ መዝሙር መዝሙር ቀየሪት ሂደት መዝሙር ምዕራፍ ሰማንያ ሶስት ቁጥር አስራ አንድ ከአስራ ሁለት አነባ ንጉስ፣ ቃሉን እንዲሄል እግዚአብሔር አምላክ ምጽዋትና ምጽዋትን እና እውነትን ይወዳል። እግዚአብሔር እግዚአብሔር በቅንነት የሚሄዱትን ከበረከቱ ያሳጣቸው ማቤቱ፣ የሀይላን አምላክ ወይ በአንተ የታመነ ሰው ብፁ ነው። አሜን። ውስላት ላይ እግዚአብሔር በስምአወ ወልዱ መንፈስ ቅዱስ አህዱ አምላክ አሜን። የቅዱስ ሉቃስ ወንጌል ምራፍ ሀያ አንድ ቁጥር አስራ ሁለት ከቁጥር ሀያ አንድ አነባለው። ቅዱስ ቃሉም እንዲህ ይላል ከዚህም ሁሉ አስቀድሞ ይይዟቸዋል ይይዟቸዋል ወደ አደባባዮችን ይወስዷቸዋል። ያሳድዷቸዋል ቸዋል ስለ ስሜ ወደ ነገስታትና ወደ መሳፍንት ይወስዷቸዋል። ይህም በእነርሱ ላይ ምስክር ይሆንባቸዋል። እወቁ የምትናገሩትን በልባችሁ አታስቡ። በእናንተ ላይ የሚነሱ የሚነሱ ሊመለሱ ሊመልሱላቸውና ሊከራከሯቸው እንዳይችሉ እኔ አፍና ጥበብን እሰጣችኋለሁ። ወላጆቻችሁ እና ወንድሞቻችሁ ወላጆቻችሁ እና ባልንጀሮቻችሁ አሳልፈው ይሰጧቸዋል። ሁሉም ስለ ስሜ ይጠሏቸዋል፣ ይገድሏቸዋል። ነገር ግን ከራስ ጸጉራችሁ አንዲቱ እንኳን አትጠፋም። በትግስታችሁ ነፍሳችሁን ገንዘብ ታደርጓታላችሁ። ኢየሩሳሌምን ጭፍሮች ከበዋት ከብበዋት ባዩዋችሁ ጊዜ ጥፋቷ የኢየሩሳሌምን ጭፍሮች ከበዋት ባያችሁ ታያችሁ ጊዜ ጥፋቷ እንደደረሰ ኦቁ ያን ጊዜ በይሁዳ ያሉ ወደ ተራራ ይሸሹ፣ በመካከሏ ያሉም ከእርሷም ይውጡ፣ በአውራጃዎቿ ያሉም ወደ እርሷ አይግቡ። አሜን። አባታችን ሆይ በሰማያት ነው የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና መታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም ዋሜ እናታችንን ለቤታችን ዘይ ቅድስት ድንግል ማርያም ወይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሀሳብሽ ድንግል መሸሰያሽ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር ዚብሔር እናት ሰላምታ ላንቺ ይገባሻል። ከሴቶቹ ተለይተሽ አንቺ ብሮክት ነሽ፣ አይፀንሽ ፍሬ ብሮክ ነው። ጸጋን ተመላሽ ቅድስት ወይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው እና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረትን ለምኝልን ኃጢአታችን የሚያስተሰረይልን ይቅር ለሚምረን ዘንድ ለዘላለሙ አሜን።